ተቆጥሮም ደሞ ይቆራል ይሁን ቆረበ። ከዛ እሑድ ማለት ነው። ከዛ እሑድ ስለቆረበ አላወራሁትም። ለምን በእኛ ሃይማኖት ስትቆርቢ ብዙ ወሬ አታወሪ። ምክንያቱም በመሀል ተሳስተሽ አጽ ያልታወሪ ስለምትች እና አላወራሁትም። የዛን ቀን ሰኞ ዕለት ውብዬ ደህና ነህ ስለው ሪከርድ ሰምቶ መልስ አልመለሰልኝም። ከዛ አይ በቃ ወይ ትምህርት ምናምን ከብሎንት እያጠና ይሆናል ብዬ ዝም አልኩት። ትኩረትም አልሰጠሁትም። ማክሰኞ ዕለትም አላወራሁትም። ለምን እንዳላወራሁት እግዚአብሔር ይወቅ። ሮብለት ቀን ብቻ የነበርኩ ቤት ውስጥ እና ቀን ላይ ወንድሜ ሰዓት ያለ ሰዓት ደወለብኝ። አብዛኛውን ጊዜ የቤተሰብ ፕሮግራም አለን፣ በተለይ ከወንድሞቼ ጋር እንደ ህትም እንደ ጓደኛም ነኝ፣ ስለማስተምራቸውም እንዳይበላሹብኝ በጣም እንቆጣጠራቸው እና ከዛ ሰዓት ያለ ሰዓት ደወለብኝ ወንድሜ። ደነገጥኩኝ። ና ምን ሆነ ነው ብዬ ላነሳው ስል ስልኬ እጄ ተንቀጥቅጦ ስልኩን ዘጋሁት። ምን እንደሆንኩ አላውቅም። ከዛ መልሶ ደወለና የጓደኛዬን ቁጥር ጠየቀኝ። እንደዛ ሲለኝ ወይኔ አምላኬ እናቴ የምንሆነችብኝ ሆነችብኝ ነው ያልኩት። ምክንያቱም እናቴ ነርቭ ያማታል ከጊዜ በኋላ የጀመራት። ከዛ ወይኔ አምላኬ እናቴ የምንሆነችብኝ ሆነችብኝ አይኗን እንኳን ሳላያት ሳላቆርቧት ሁሌ እንደዚህ ነው የምለው። በቃ አቁርቢያ በማግስቱ ግደላት ነው የምለው። ይሄ ጸሎቴ ነው። ለምን ሁሌ አቁርቢኝ ስለምትለኝ እና ሊሄድም እየተዘጋጀው ስለነበር ከዛ መጨረሻ ላይ እንደው እናቴ ትሆን ብዬ እየተሳቀቅኩኝ እያለ አው አታምኝም። ብቻዬን እኔ ቤት ውስጥ ያለሁት እናትሽ አይደለም ጉብሸት ነው ብሎ ስሙን ጠርቶ ነገረኝ። ማን ይንገረኝ ማን ይንገረኝ፣ መድኃኒዓለም ያውቅ። ከዛ ወንድሜ ደወለ፣ የጓደኛዬን ቁጥር ተቀበለኝ፣ ዘጋ። ከዛ ልክ የጓደኛዬን ቁጥር ሲቀበለኝ የሆነ ችግር እንዳለ ገመጥኩኝ። ግን የጠረጠርኩት እናቴና ወንድምሽ ማለት የሌላኛው ወንድምሽ ነው የደወለው ወይስ ማላቁ የሟቹ ታላቁ ወንድም? ከዛ ወን ወበሻት ነው አለኝ። ስሙን ጠራና ማንም ቤት ውስጥ የለም። ግን ማን እንዴት እንደተናገረኝ አላውቅም። በቃ ወባ እንደያዘው ሰው ሰውነቴ መንቀጥቀጥ ጀመረና በፍጹም ሊሆን አይችልም ይማ ለራሴ ግራ ገብቶኝ ቁጭ አልኩኝ። ከዛ ሰውነቴ እየተንቀጠቀጠ ቤቱ ተንኳኳ። የተቻለኝን አቅም የፈቀደውን ፍትህ ማግኘት እስካለበት ድረስ እሄዳለሁ ካጣው የበጠሱትን ማህተብ ወስጄ ገዳማ ስሬ ለእግዚአብሔር ሁሉን እተዋለሁ። አምናለሁ እግዚአብሔር ደሙ ያውጣ። ምክንያቱም ይሄ ልጅ ንጹህ ነው። ይሄ ልጅ ምድራዊ መልአክ ነው። ታውቂያለሽ ምድር ላይ ፍትህ የለም፣ ለፈጣሪ መስጠት ነው። እኔ ስምንት አመት ሙሉ ሰው ቤት ስቃተል አንድ ቀን ለእኔ ብዬ አላውቅም የነርኩት ለእነሱ ነው። እኔ ታዩ ብሩን ምኑን ምኑን ታዩ፣ ሁላችንም ጥለነው እንሄዳለን። አይኔ ላይ እየተንከራተተ እየናፈቀኝ አቅፌው መሳም እያማረኝ ግን በቃ ቢያንስ እስኪመረቅልኝ ብዬ ነበር የጨንከኩት። በቃ ለደቂቃዎች ሽርራፊ አቅፌው ስሚወት ሰው እጄ ላይ በሞተን ያልኩት ታቂያለች። እና እሱ መድኃኔዓለም ይፍረድ፣ ሌላ ምንም አልልም። የቀራንዮ ንጉስ መድኃኔዓለም ይፍረድ። እኔ ከዚህ በላይ ደክሞኛል። ማርያምን ሄዶም ማስረዳቱም ሁሉም ነገር ደክሞኛል፣ ሁሉም ነገር አስጠንቶኛል፣ ሁሉም ነገር ደክሞኛል። በጣም አቅሜን አሳጥቶኛል። በቃ እኔ እንዴት የወንቁ እንደምሰራ እኔ እና እግዚአብሔር ነን የምናውቀው። ግን በቃ ይፍረደው መድኃኒዓለም እንደምሰራ ማለት፣ መልሰሽ መጣች ወደ ዱባይ አይደል? ያው ከሶስት ወር በኋላ መጣው። ምክንያቱም እኔ ቤተሰቦቼ እኔ እጄ ላይ ነው ያሉት እናቴ ታማ ገዳም ነው ያለችው። ሰፖርት ማድረግ እኔ ነኝ። በነበረው ጸጥታት ችግር ተፈናቅለው ተከራይተው ነው የሚኖሩት። በጣም ብዙ ችግር አለ እና በኪራይ እየከፈልኩ የማኖራቸው እኔ ነኝ። ብዙ ነገር አለ። ስለዚህ አንቺ አሁን የሚያስፈልግሽ በጣም ጉበዝ ጠበቃ ናገኝ። አይፈቀድልሽም፣ እንትን እንዲባል አይፈቅዱም። ቢፈቅዱማ ደስ ይለኝ ነበርኩ፣ ግን አይፈቅዱም ሞክሬ ያለው በምን አግባብ ነው ላንች የምንሰጥሽ ነው ያሉኝ። አስቢ ገዳይ ጠበቃ ቁሞ ይከራከራል። አንቺ ግን መንግስት እከሳለሁ ብሎ አንድ የሆነ አቃቤ ህግ ይመድብልሻል። ከፈለጉ እነሱ በብር ሸጡሻል። ምንሽ ናቸው? ሲቀጥል የአንቺ ናሃል የአንቺን ስሜት የአንቺ ናሃል ሆነው ይከራከራሉ። ይከራከሩ ግልጽ ነው ማለት ለተበዳይ፣ ለተገዳይ ለምሳሌ እኔ ሰው ቢገደልብኝ አቃቤ ህግ ነው የሚከስልኝ። የመንግስት ጠበቃ አቃቤ ህግ ማለት ለመንግስት ነው የሚሰራው አይደል አቃቤ ሕግ ነው የሚከሰው። አሁን ግን አቃቤ ሕጉ አውቆ እንዳይከስ መረጃሽ ብቁ አይደለም ነው እያለሽ ያለው አይደል? ያው አዎ፣ መረጃ በቂ መረጃ የለም። ሁሉ ነገር ሁሉም አቅጣጫ ወደ ወደ ማን ነው ስሙ፣ ወደ ታደሰ እየጠቆመ ግን ስቲል መረጃ ብቁ አይደለም ማለት ቪዲዮ ነው የሚፈልጉት ወይስ ባይኑ ያየ ሰው ባይኔ አይቻለው ሲል ነው? ማየት ከዚህ በላይ ምንድን ነው? እኔም የሚያልኩት እሱ ነው። ባይኔ ሲገላው አይቻለው የሚል ሰው ላቅርብላችሁ ወይ መቼስ አንደኛ ያሉት ሁለት ክፍል ውስጥ ዶርም ውስጥ ያሉት ሁለት ልጆች ናቸው፣ ሟቹና ገዳይ። ሁለተኛ ለሊት ጭለማ ነው። እኔ ባይኔ ይቻሉ የሚል ሰው ኬላም ጠላቸው። ከዚህ በላይ እውነት ለመናገር አሁን ይህ ልጅ በደንብ የሚመረመር እውነቱ ነው ያወጣል። ምነው ሌላ ጊዜ አንገብግበሉ? እንዲ በአንድ ቀን በሁለት ቀን ስንት መረጃ የሚያወጡት ገባሽ? ከፈለጉማ እናቴ፣ ከፈለጉማ ምንም ምንም ያልተጠረጠረ ሰው ጭራሽ ያልተጠረጠረ ሰው ፈልፍለው ያወጣሉ። በቃ አለቀ እውነቱ ይሄ ነው ግን በጣም የሚያሳዝነው እኛ በደሃ አቅማችን ልጃችንን አስተምረን ይሄን የመሰለ እንቁ ልጅ አሳልፈን ለመንግስት አደራም ጭምር ነበር የሰጠን ገባሽ ግን በቃ ሲሞት ሬሳው ይሰጥሻል አለቀ ያ ነው ኢትዮጵያ ውስጥ ያለው ነገር በጣም የሚያስጠላው ደግሞ ህጉ እንዴት ነው አንቺ ገዳይ ተገሎብሽ፣ ታመሽ፣ ታማሚ ሆንሽ፣ የልብሽን አውጥቶ እንኳን የሚከራከር ጠበቃ ማቆም እንኳን አትቺ። ነገር ግን በተቃራኒው ገዳይ ጠበቃ ቁሞ ይከራከርብሻል። ትምህርቴ እንደዚህ ሆንኩ ትምህርቴ እንደዚህ ሆንኩ እያለ ጓደኞቹ ብር አዋጥተው ወረቀቱ ለእኛ ተሰጥቶናል ብር አዋጥተው የሀዘን ሽኝት ፕሮግራም ሲያደርጉ እሱ በቦታው ላይ የለም ብርም አላዋጣም። ታምኛለሽ። የተለያየውን ልብሱን ስቀበል ከዩኒቨርሲቲ እስካሁን እስጢል የማመንና ያለማመን ውስጥ ነገር ውስጥ ነው ያለሁት። ከዩኒቨርሲቲ ልብሱን ተቀብዬ ስወጣ እሱ ከፊታቸው ቦርሳ እንዲህ ነገር አዝሎ እየወጣ ነበር። የሆነ ሴት ልጅ ከውጭ ባንኪውን ምሰራ ላቅም እየመጣ ነበር። ተቃቅፎ ተሳሳሙና ተሳሳቁ ሲሳሳቁ አይን ላይ ንግጥም ማለት ታውቂያለሽ፣ ሁ ከግሬ እስከ ጥፍሬ ድረስ ነዘረኝ። እዛ ሰዓት ላይ እንዲ ይሄ ነገር ምንድን ነው አልኩኝ። ከዛ ቤት ማስረጃው እስከሚወጣ መጠበቅ ነበረብኝ። ምክንያቱም ይሄ ልጅ የድሃ ቤተሰብ ልጅ ነው፣ ያለ ስራው ከትምህርቱ ላይ ማስለቀስም ወይ ደግሞ ከትምህርቱ ላይ አጉል ማድረግም አልፈለግኩም። እግዚአብሔር የሚያውቀው ግን ሁሌ ቤተክርስቲያን እየሄድኩ መድሃኒዓለም ንጹህ እንዳላስጠቅስ ብቻ ጠብቀኝ ነበር ምደ ሁሌ ማለት ከዛ የህክም ቤቱ ማስረጃ ሲወጣ፣ አዎ በመርዝ ነው የሞተው። በመርዝ ነው የሞተው፣ መርዝ በልቶ፣ መርዝ ግተውት፣ ለዚያውም በጣም የሚከረፋ መርዝ ሚሄደው ለዛ ነበር። በምን ጊዜ በምን ሰዓት ይመስለኛል ለሊት ሰኞ አስር ሰዓት መሰለኝ። በተኛበት በዛው ልቃርገ የጋቱት። ምክንያቱም የአንገቱ ላይ የነበረ የአንገት ሀብል ተበጥሷል፣ መስቀሉ ተበጥሷል። ጆሮ ላይ አድርጎ የተኛ ቴሌፎን የለችም። ጠርጥሬ ነበር። ምክንያቱም ወንድሜ ጊጃማ ለብሶ ነው የተኛው። ጊጃማ ሸሚዝ፣ ቁምጣና ካልሲ አድርጎ ነው አልጋ ላይ የተኛው። በዛ ላይ የገና ጾም ገና ገብቶ የመጀመሪያው ቀን ነበር። ይጾማል፣ ነግሬሻለሁ። ስጾሚ ደግሞ ውለሽ ማታ ምግብ በት የሰጠኝ በራሱ ይደክማል ከዛ እንደተኛ እዛው እንቀርበው መሰለኝ። ጋር ምግብ ውስጥ ቢሆን እንጂ እንዴት እንደዛማ እንዴት ምግብ ውስጥ አይሆንም። ምክንያቱ ምግብ ውስጥ ቢሆን በጣም ስለሚገባ ያቀዋል። ያክም ቤት ማስረጃ ራሱ ምን ለመሰለች። ይሄ በሌላ አካል ተገዶ ካልወሰደው በስተቀር በማታለል የሚሰጥ መድኃኒት አይደለም። ምክንያቱም በማታለል የሚሰጥ ወይ ምግብ ውስጥ አድርገሹ ቢሆን አንደኛ በጣም ምንም አይነት ከለር የሌለው ምንም አይነት ሽታ ምንም አይነት ጣም የሌለው ነው መሆን ያለበት፣ እንዳያስታወቅ። ይሄ ግን በጣም የሚገማ ገባሽ ታደሰ ይሸታል እያለ ክፍሉ ለቆ ሲወጣ የነበረው የሚሸት መርዝ ስለሆነ ነው። ስለሆነ እና አንደኛ ያለ ነው መርዙ የወሰደው ማለት ነው። ለምክንያቱም እሱ ይሸታል ብሎ ነው ጥሎ የወጣው ክፍሉ ሲጀመር ሰኞ ዕለት አስር ሰዓት ላይ እንቀርገው ግተውት ዶርም ቆልፈውበት የወጡት እውነቱን ወነቱን ስነግርሽ ማለት ነው። ምክንያቱም አንደኛ ልጅ እንደተስተካከለ ነው፣ በቃ እንዲቀጥ ብሎ እንደተኛ ነው። አንሶ ለው አስመልሶበታል። የታ ያስመለሰበትን አይቼዋለሁ። እንዴት ነው አንቺ ሰው አስመልሶ ተስተካክሎ የሚተኛ እንደ በፈጠረች ጌታ ነገርኝ፣ ቀጥ ብሎ ነው የተኛው። ሁለተኛ ዶርም ውስጥ ምንም አይነት የመርዝ የነካው እቃ የለም። ያለው እንትን ዝክሩን የዘከረበት ጆልጅስ እና ውሃ ነው ያለው። ሁለቱም ተመርምሮ ንጹህ ነው። የለውም፣ አልተመረዘም። ያ ማለት ግተውት የተረፈውን እቃውን ይዘውት ሄደዋል ማለት ነው። ሁለተኛ ሶስተኛ ምን ብሎ ጠረጴዛ ላይ ያስቀምጧል ከስልኩ ጋር መጽሐፈ ምሳሌ ያለ ያለ እግዚአብሔር የሚጸየፋቸው ስድስት ነገሮች ሰባተኛዋን ነብሶ አጥብቃ ትጸየፋታለችና አንደኛ ጌቲቢታ ሁለተኛ ክፉ ሀሳብ የምታመነጭ ልብ ሶስተኛ ወደ ክፉ ቦታ የምትሄድ እግር አራተኛ ንጹህ ደም የምታፈስ እጅ አምስተኛ ምንድን ነው አምስተኛው ክፉ ነገር የምትናገ ምንድን ነው ብቻ አምስተኛው ረሳሁትና ስድስተኛው ዳሽ ብሎ ያለፈው ስድስተኛው ምንድን ነው የሚለው በሐሰት ምስክር ነው የሚለው በሐሰት የመሰከረ ነው የሚለው እሱን እንዳሹ ብሎ ታልፏል። ሰባተኛው ላይ ምን ብሏል? በወንድማማቾች መካከል ጥላቻን የምትዘራ ምላስ ብሎታል። ይሄ ማለት ከኔ ከጻፈልኝ ጋር ስታመሳክሩ ትክክለኛ ማስፈራራት ነበረበት። ባያስፈራሮት ይሄን ጽፎ አያስቀምጥላቸውም። እግዚአብሔር ይሄን ይጠላል። ይሄን አልፋችሁ ከገደላችሁ ግደሉኝ ብሎ እራሱን አሳልፎ ሰጥቷቸዋል። ምክንያቱም ሁለቱም እንደሱ ባለሱ ያ ሁለቱም በሃይማኖታቸው እንኳን አንድ ናቸው፣ ክርስቲያን ናቸው። ሁለቱም ባለማህተብ ናቸው። ይታይሽ እንግዲህ እና ያም ብሎ ነው ሄደው ሁለት